ሰላም ውድ ፋሚሊዎች፣ እንዴት አላችሁ? ዛሬ አንድ የሚገር የሚገርም ሰርፕራይዝ ይዤ ተከስቻለሁ። አ ይህንን ሰርፕራይዝ መቼስ ቆሜ አይደለም አረፍ ብዬ የምነግራችሁ ይሆናል። ተከታተሉ። አ እንግዲህ አብዛኞቻችሁ ስቴን ታውቁታላችሁ። እስቴ በተለያዩ የፍቅር ሙዚቃዎችን በመልቀቅ እና በተለያዩ ቪዲዮዎች ስቴን እናውቀዋለን። ነገር ግን ከሰሞኑ የለቀቃቸው ቪዲዮዎች በኮሜንትም አንብቤዋለሁኝ። አብዛኞቹ ፍቅር ፍቅር የሚሸቱ ናቸው። ያው እኔም የእስቴ የቅርብ ጓደኛ እንደመሆነ ይመጣል። ይህ ነገር ከእናንተ በላይ እኔን ማሳስቦኛል። ነገር ግን ዛሬ ስቴን ለአንድ ሰርፕራይዝ እንፈልገዋለን። ሰርፕራይዙ ምንድን ነው አብረን የምናየው ይሆናል። ሰርፕራይዝ የሚሆነው እናንተ ብቻ ሳትሆኑ እኔም በራሴ ሰርፕራይዝ የምሆንበት ትልቅ ትልቅ ትልቅ እቅድ ነው ያስኩት። ስለዚህ ያንን እቅድ ምንድን ነው የሚለውን አብረን የምናየው ይሆናል። አብራችሁን ቆዩ። አብ ሰርፕራይዙ ምንድን ነው? እስኪ እናንተ ምን ትገምታላችሁ? በውስጣችሁ የምትገምቱትን እንግዲህ ያው ምን እንደሆነ ትገምታላችሁ ብዬ አስባለሁ። እንደውም ጋቸ ይሄ ይመጣል ብራዘር እንዴት ነሽ? አማን እንዴት ነሽ? ምን እሺ፣ ጠፋህ። አማን እንዴት ነው? ምን እየሰራሽ ነው? ዛሬ ደሞ ዛሬ እባክሽ፣ ያው ከፊት ለፊት ካሜራ አለ። አንድ ያሰብኩት ነገር አለ። ምን ነበረ እስቴን ታውቃታለህ አ እስቴን እንደ እና አይተሽ ከሆነ ዩቲዩብ ላይ የሆነ የሆነ ነገር እያየን ነው እና አብዛኞቹ አይተሽ ከሆነ ኮሜንት ምናምን ላይ ራሱ በጣም እንጂ አባቴ መተኛት፣ መሳቅ ሎተሪ ወጣላት ነው ይመስለው ሰው ጨራሽ መጣው ቀን ቀን ነው የሚተኛው እሱ። ስቱዲዮን ያው ለማረፍ ነበር ደሞ አጋጣሚ ያገኘው እንጂ ለማረፍ ነበር እየሄድኩ የነበረው እኮ ነገሩ። ማታ ማታ ያሰራችኋል፣ ቀጠር በላችሁ። ለማንኛውም አሁን ምን አሰብኩ መሰለሽ፣ ፍቅር ጋር እንደውላት አለ። ስለዚህ አሁን የሱን ስሜቱን ማወቅ ፈልጋለሁ። ምክንያቱም ሙድ እየያዘም ስለመሰለኝ ነው። ወደድኳት ይላል፣ ግን ደስተኛ ነው፣ ፊቱ ደስተኛ እንደ አይነት አፍቃሪ ማለት ነው። ስለዚህ በቃ ምንድነው የምናደርገው? ለፍቅር እንደውላታለን። ከዛ በኋላ ከኔም ጋር ከፍቅር ጋር ስለምንተዋወቅ እንድታወራው ቀድመን ነግራትና፣ ከዛ በኋላ እሱ እዚህ ከመጣ ደውለንለት እዚህ ይመጣና እናገናኛቸዋለን ማለት ነው። ከዛ በኋላ እስኪ እሷን ሲያገኝ ምን ስሜት ይሰማዋል ፣ እሷስ ምን አይነት ምላሽ ትሰጠዋለች የሚለውን እንግዲህ አብረን የምናየው ነው ምናየው እና፣ በተረፈ ስራ እንዴ ነው? ስራ ይመስገን። ያው ድምጽ ያለው ድምጽ የሌለው ተስፋ ነው። አሁን ነገሩ በዚህ ዘመን ስድን ባብ የሚያነቡላ ዘፋኝ አድርጋችሁታል። ለማንኛውም ሲኔማ አንድ ቀን መጥቼ ብሶኔ አንተ የዘፈን ቀን የኢትዮጵያ ሕዝብ አድሞ የሚወጣው በዚህ ድምፅ፣ ዘፈን በቃ ይቆማል፣ ማዳመጥ ይቆማል። ማዳመጫችንም ማላገጫ አልታደረጉብና ስ እንሞክራለን። ምን አባቱ አዎ። እንግዲህ ውድ ተመልካቾቻችን ሰርፕራይዙ አሁንም እንግዲህ እየጠበቀን ይገኛል። ለፍቅር ደውለን የምትለውን ምላሽ እንሰማለን። ከዛ በኋላ ለእስቴይ ደውለን እዚህ እንጠራውና እናገናኛቸዋለን ከዛ በኋላ ምን ይፈጠራል ሁላችሁም በያላችሁበት ጠብቁ እንግዲህ ተመልካቾቻችን አሁን ለፍቅር ልንደውልላት ነው ደውለን እንግዲህ እሷ የምትለውን የምንሰማ ይሆናል ማለት ነው እስኪ ለእሷ እንደውላት አይደል ጌታ አዎ ደውለንማ መስማት አለብን ያንደው ነገር ኦኬ እሺ ደውልላት እንግዲህ እስኪ ምን እንደምትል ለእናንተ ብቻ አይደለም ተመልካቾች፣ ለእኔም ሰርፕራይዝ የሆነብኝ። እስኪ ስልኳ እየጠራ ነው። ሄሎ ፍቅር፣ እንዴት ነሽ? አማን ነው። ላወራሽ ፈልጌ ነበር። ይመችሻል? እሺ በቃ ለቁም ነገር ነው የፈለኩሽ። ቶሎ ብደውዪልኝ ደስ ይለኛል። እሺ ደውላለሁ። እሺ እሺ እጠብቃለሁ። አዎ እንግዲህ ምናልባት ካለችበትም አንጻር ጫጫታ ውስጥ ነች መሰለኝ። ለእኛም አሪፍ ነው ለተመልካች ወደም እንዲሰማ ወጣ ብላ በስርዓት ብታወራ፣ ምክንያቱም የያዝነው ቁም ነገር ስለሆነ፣ እስኪ ከአስር ደቂቃ በኋላ በድጋሜ ምትለውን የምንሰማ ይሆናል ማለት ነው። እስከምትደውልልን ድረስ አብረን እንቆያለን ማለት ነው። እና እንዴ እናንተ አለ ይመስገን። አዎ እንግዲህ ፋሚሊ ለ ፍቅር ደውለንላታል። ከአስር ደቂቃ በኋላ ደውላለሁ ብላለች። እንግዲህ ዛሬ ለተመልካችም ለኛም፣ እኔ በራሴ በኩል ሰርፕራይዝ መሆን እየመሰለኝ ነው። ለራሴ ራሱ የሚፈጠረውን ነገር ለማየት በጣም ጓጉቻ ያለውና ግን እኮ እሱን እኮ አላወራ ነው። ማ ደውለን አጋጣሚ የት እንዳለ ባይታወቅ ባይመጣስ፣ እኔ እራሴ ብዬ ስላሰብኩኝ ነው። ግን አሪፍ አሳብ ነው። እሷን ካስደውልናት በኋላ የለውም ብሎ አጉል እንዳንሆን እንደውለት አይሻልም። እስቴይ፣ እስቴይ፣ እስቴይ የስቱዲዮ ሲ አይቀመጥም ብዬ ነው መዞር ነው ስራው። አይ ሌላም ስራ ስለሚሯሯጡ ቢ ሌላም ስራ እንዳይወጣ እንደውልለት እና የሚለን እንስማ እየጠራ ነው ንሳም ሲያስተላ እስቴ፣ እንዴት ነሽ? አባቴ አለ አለ አለ አለ ሁሉ ሰላም፣ ሁሉ ሰላም። ዘግተሽኛል አንቺ ሰሞኑን የማይሆን ለውጥ ላይ ነሽ መሰለኝ። በጣም ዘፈሮችሽም እየኮረኮሪ ነውና፣ ለማንኛውም የት ሆነሽ ነው ነበር ኦኬ። ከናቲ ጋር እና እርቃችኋል ወይስ? አይዩ ካርበናም። ምነው ፈልጌሽ ነው አ ፈልጌሽ ነበር ለሆነ ጉዳይ። እኔም ከጌት ጋር ሻይ ቡና እያልን ነውና የስራ ባልደረባሽ እ እ ይህን ድምጽሽን መረዋ አድርጎ የሚሰራልሽ ጌት አብሮኝ ነው ያለው ስለዚህ ስሚ ታራ አራተ ብራዘር፣ ቆይ እንዳጅ ሲነካከኝ ይሻላል። አሁን ዜሮ ላይ ነው። ለማንኛውም ፈልጌሽ ነው፣ መምጣት ትችያለሽ? አራ ለፒስ ነው። ዝም ብዬ የሆነች ጉዳይ ገጠመችኝና ለማክርሽ ብዬ ነው። አይ ከናቲ ያነነ እሺ፣ እሺ፣ ነይ በቃ። የሆነ ቀን መች ነበረ? አራት ቀን ነው ምናምን በፊት ሻይ ቡና ያለበት የሆነች ግሪን ኤሪያ የለችው፣ እዛ አካባቢ ውስጥ ሳይሆን ግሪን ኤሪያው ላይ ነኝ። ነይ በቃ እዛ ነኝ። ጌትም አለች አብራኝ ነኝ። አይ ብራዘርሽ። አይ ማላልኩ አይቀመጥም ብዬሽ ነበር እኮ ለዛ እኮ ነው። አዎ እንግዲህ ፋሚሊ በሁለቱም በኩል ተሳክቶልናል። ከዚህ በኋላ የሚቀረን ፍቅርም ደውላ እስቴም እዚህ ተገኝቶ ሁለቱን በስልክ ማገናኘት ይሆናል ማለት ነው ወይ? ግን ቃል ማለት ከመጣ በኋላ ምን ልትለው አሰብክ? ምን አሰብኩ መሰለሽ፣ አሁን እሱ ከመጣ በኋላ ለሷ ከመደወላችን በፊት ፍቅር እንደሆነች እንነግረዋል። እንነግረውና ከዛ በኋላ ያለውን ፊሊንግ እኛ ማወቅ የፈለግኩት ተመልካችም ግልጽ እንዲሆንላቸው፣ ቀጥታ ሲያወራት የምርም የፍቅር ስሜት አለው ወይ እንዴት ማለት? እሷን ሲያገኝ እስካሁን በስልክ አውርቷት አያውቅም። እንዴት ሲያገኛት ምን አይነት ስሜት ይሰማዋል የሚለውን ለማወቅ ያክል ነውና እንደመጣ በቃ ፍቅር እንደሆነች እንነግረዋለን። ከዛ በኋላ ለፍቅር ተደውልና ለእሷ ምን እላት ነገር ይኖራል፣ ሁለቱ እንዲያወሩ ድሉን ማመቻቸት ነው። እንደዛ ብናደርግ አሪፍ ነው። አይ እንግዲህ ተመልካቾቻችን እነሱ መጥተው በስልክ አገናኝተን የፍቅር ስሜታቸውን ሲክላለጹ እንደማየት የሚያጓጓ ነገር የለም፣ እኔ በራሴ በኩል ስለዚህ፣ እስኪ እስቲ ማፍቃሪው ይምጣ ተፈቃሪዋን ፍቅር ትደውልና የምናገናኛቸው ይሆናል። በድጋሚ እስከምንገናኝ አብራችሁን ቆዩ። እሺ፣ ጌት ፍቅር ቆየች። ስለዚህ እስኪ ምናልባት ቢዚ ሆና ሊሆን ስለሚችል እንደውልላት፣ አዳውላን መዳሰም ምን ሰማን ይሻላል እንደውላትና እንስማ

ሜቢ ወይ አልታያት ይሆናል። ያነሳች አይደለም ስል አታነሳም። እስኪ ደግመን ደውልላትና፣ ቢዚ ልትሆን ትችላለች። ቀደም ከድምጿ መንገድ ላይ ያለች ነው የሚመስለው። ሜይ ቢ እስካሁን ካልገባች። ሄሎ ሄሎ ፍቅር ቆየች፣ ደውላለሁ ብለሽ አሁን ማውራት እንችላለን። እሺ ምን መሰለሽ፣ አሁን አንድ ሰው አገናኝሻለሁ በስልክ ማንነቱን። ያው እሱ ራሱ ነው የሚነግርሽ ማንነቱን እሱ ራሱ ይነግርሻል፣ እና እንድታወሪው ነው እሱን ጠርተነዋል ወደኛ ጋር እሱ እንደመጣው በስርዓት እንድታን እንደውም መቷል። ቆይ አትዝጊው፣ መስመር ላይ ጠብቂኝ። እንዴ ብራዘር እንዴ ነሽ? ኢንሽ አ ነው ላይ አንድ ሰው አለ እንደምታየው አንድ ሰው መስመር ላይ አለ። ካሜራ ከፍለ ፊት አይተዋል አለ እና ፍቅር፣ አዎ ፍቅር ነች። ስለዚህ ታወራት አለ። ያው ፍቅርን ላንተ አዲስ አይደለችም። የተለያዩ ግጥሞች ዜማ የምታወጣላት ፍቅር ነች። ስለዚህ ታወራት አለ ማለት ነው። ዩቲዩብ አ ሄሎ፣ ጤና ይስጥልን ሰላም ነው። ደህና ነሽ ወይ? አለሁ። እንዴት ነሽ? እራስሽ ነሽ? ይሰማኛል። እንዴት ነሽ? አለሁኝ። ሁሉ ሰላም። እንዲህ ግን ድምፅሽ ሰምቻለሁ። አቅም ነበር። ያው እንግዲህ ምን ይደረግ። እራሷ ናት። አላምንም። ለዛ ነው እራሷ ናት። ያው ፍቅር፣ እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። እና ስላገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። ነገር ብዙ ነገር ያው ሰምቼ ነበር፣ ምናምን ያው ብዙ ነገር ይወራል። ታውቂያለሽ፣ ኮሜንቶች አሉ፣ አንዳንድ አንድ ስልኮች የሚደወላሉ ደስ ይላለሁ። እኔ ግን ኮንፈር ተሰምቶኛል። በጣም ቆንጆ ነሽ ደግሞ ድምፅሽ በጣም ያምራል። ሄሎ ያው እንግዲህ እንደ መዝፈኑ ቀላል አይደለም ማውራት። በጣም ደስ ብሎኛል ለማለት እፈልጋለሁ። ብዙ ማውራት አልችልም። በነገራችን ላይ እንግዲህ በአካል እንገናኛለን አንድ ቀን ኧረ ደስ ይለኛል። አመሰግናለሁ በጣም እንደዚህ ስላልሽኝ እንደዚህ ስላልሽኝ በጣም አመሰግናለሁ። አይሰማም የእኔ ድምፅ፣ ትንሽ ይቆራረጣል አይነት ነገር ያው እንግዲህ የኢትዮጵያ ኔትወርክ ያስቸግራል። ሀገር ውስጥ ነኝ፣ ውጭ አልወጣሁም እስካሁን። እሺ አንቺም ሀገር ውስጥ ነሻ? እኔ? ያው ሀገር ውስጥ ነው የሚመስለኝ፣ ሀገር ውስጥ ይመስለኛል። ያለሹ ለማንኛውም መካገሮች እንደሆነ ሀገር ውስጥ እንደሆነ ስለቆየህና እ ያው ምናምን ብሎ ነው ደስ ብሎኛል። በጣም እኔ እስቴ ይባላለሁ እ እኔም ስለአውረው ደስ ብሎኛል። አይ ሆፕ ዋን ዴይ ዊ ዊል ሚት አመሰግናለሁ። እኔም አይሆፕ እንደዛ ነገር እግዚአብሔር ይመስገን ፈጣሪ ካለ ያገናኛል ብዬ አስባለሁ። በጣም ደስ ብሎኛል እንደዚህ በዚህ ሰዓት ሰርፕራይዝ፣ ግን ጠብቄ አልነበረም። ግን ደስ ብሎኛል እና ስልክሽን ሴቭ አርጌ መደዋወል እንችላለን አይደል? አይ መደዋወሉ አስፈላጊ ነው ብዬ አላስብም። ለምን መሳት አልፈልግም፣ እና ሻ ካል ተበለኝሰን ያለውን ነገር እናወራለን። ኧረ ችግር አለው እንዴ? ችግር አለው ብንደዋወል። ምን አልከኝ? ችግር አለው ብንደዋወል በጣም ይቆራረጣል። ችግር አለው ብንደዋወል አይ በዚህ ሰዓት ስለማልፈልግ ነው። ይቅርታ። ችግር የለውም። እሺ፣ አመሰግናለሁ። ምንም ማለት ነሽ። እኔም አመሰግናለሁ። ስላገኘሽ ደስ ብሎኛል። እኔም ደስ ብሎኛል። እግዚአብሔር ያክብርልኝ። ያው እንገናኛለን ብዬ ተስፋ አደርጋለሁ። እንገናኛለን ብዬ ተስፋ አደርጋለሁ። እንገናኛለን። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው እስቲ